በማዕከላዊ ኢትዮጵያ ክልል ወልቂጤ ከተማ በተካሄደው የህዝብ የውይይት መድረክ ከመንግስት ተቋማት አገልግሎት አሰጣጥ ጋር ተያይዞ ላላስፈላጊ ወጪና እንግልት ነዋሪው እየተዳረገ ስለመሆኑ ነው ተሳታፊዎቹ ያነሱት። የክልሉ ምክር ቤት ባዘጋጀው ህዝባዊ የአስተያየት መድረክ እየተባባሰ የመጣው ህጋዊ ያልሆነ አሰራር መቀረፍ ይገባዋልም ብለዋል። ይሄንን የሸማች ማህበር በተጠናከረ መንገድ ቅጥትል ቁጥጥር አርጋችሁበት እናንተ አሁን በምትሄዱበት አይነት መንገድ የዘገየ ችግር ነው ብዬ ስለማስብ ከመንግስት ሰራተኛው ባነሰ የኑሮ ህይወት ላይ ያለን ሰው ማገዝ የኑሮ ውድነቱን መቅረፍ የምንችልበት እድል መፍጠር ስለሚቻል እዛ ጋ በተለይ የሸማች ማህበሩ ላይ ወረድ ብሎ ማህበረሰቡን፣ ዝቅተኛ ገቢ ያለው ምስኪን ማህበረሰባችንን ማገዝ የምንችልበት እድል አጠናክራችሁልን ብትሄዱ ህዝቡም የሚያነሳው ጉዳይ ስለሆነ ነው። ህዝቡ መንግስት አለ ወይ እስከ ማለት ድረስ እየደረሰ ስለሆነ ይህንን ነገር በትራንስፖርት አካያ ማደያ ላይ ገብተን እንፈትሽ። የሰንበት ገበያዎች ላይ ከነጋዴ እጆች የጸዳ እንዲሆን ትልቅ ቁጥጥር ያስፈልጋል። አንዱ የሚስተዋለው ነገር ይሄ ስግብግብነት አካባቢ ሁሉም ነጋዴ ማለት አይደለም። የማዕከላዊ ኢትዮጵያ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ባዩሽ ተስፋዬም በክልሉ እየተስተዋለ ያለውን የኑሮ ጫናን ለመቀነስ የተለያዩ አማራጮችን በመጠቀም እየተሰራ መሆኑን አንስተዋል። አንደኛው የምርት አቅርቦት በተለይ ህብረተሰቡን፣ አምራቹንና እና ሸማቹን ማገናኘት ትልቁ ትኩረት ተሰጥቶ እየተሰራ ያለበት አግባብ አለ። እንግዲህ ይሄንን የምናደርገው ደግሞ በሰንበት ገበያዎቻችን ነው። እንደ ማዕከላዊ ኢትዮጵያ ክልል የሰንበት ገበያ ብቻ ሳይሆን ከሰንበት እስከ ሰንበት የሚለውን የገበያ ስርዓት በመዘርጋት ህብረተሰቡ ባለበት አካባቢ ቀጥታ ከአምራቹ ሸማቹ መግዛት እንዲችል የተለያዩ የምርት አይነቶች ተደራሽ እንዲደረጉ እየተደረገ ነው ያለው። ህገወጥ ንግድን ለመከላከል የህብረተሰቡ ድጋፍና ጥቆማ መስጠት ተገቢ መሆኑን ኃላፊዋ ጠቅሰዋል። የነዳጅ ማደያዎች አካባቢ የሚስተዋሉ ችግሮችን ከፌዴራል ተቋማት ጋር በመነጋገር ችግሩን ለመቅረፍ በትኩረት ይሰራልም ነው ያሉት። አርትፊሻል የሆነ የምርት እጥረት የሚፈጥሩ አካላት ህገወጦች አሉ የምርት ጥረት እንዲፈጠር እያደረጉ ያሉ አካላት ጋር በቅርበት በመከታተል ህጋዊ እርምጃዎችን የመውሰድ ስራዎች እየተሰሩ ነው ያሉት። እንግዲህ ህብረተሰቡ እንዲያግዘ ነው የምንፈልገው። መንግስት የአሰራር ስርአት ዘርግተዋል። ለህብረተሰቡ ተደራሽ መሆን አለባቸው ተብሎ የሚቀርቡ የተለያዩ ምርቶች አሉ። እነዚህ በአግባቡ የተመረቱ ምርቶች በየመጋዘኑ ታጭቀው መቀመጥ የለባቸውም። በጊዜው በተተመነ ዋጋ በአግባቡ ለህብረተሰብ መድረስ መቻል አለበት። ያን ሳያደርጉ እየቀሩ ካሉ ነጋዴዎች ጋር በቅርበት በመነጋገር ከህገወጥ ስራቸው እንዲታረሙና መታረም ያልቻሉትን ደግሞ ህጋዊ እርምጃ ነው እየተወሰደ እየሄደ ያለው። ያንን አጠናክረን እንቀጥላለን። በምክር ቤቱ የፕላን መሰረተ ልማትና የመንግስት ሀብት ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ታመነ ገብሬ በበኩላቸው ምርታማነትን በመጨመር እየታየ ያለውን የኑሮ ውድነት መቀነስ ይገባልን ብለዋል። ህዝብ ውስጥ ምን አለ? ህዝብ ምን እያለ ነው? ሰው ይሄን ለመፍታት ምን እንስራ? ማን ምን ስራ ነው? ከዚህ አንጻር ኑሮ ውድነት ቅድም አቶ ደስታይ እንዳለውም ንግድ በሚሰራው ብቻ የሚያበቃው አይደለም። ኑሮ ውድነት ከምርታማነት ከማሳደግ ጀምሮ የሚመጣ ነው። ይሄን ደግሞ መንግስት በደንብ እየሰራ ነው። ከንግድ የሚጠበቀው ምርቶቹ የረጅም የሆነ የገበያ ሰንሰለት ሳይኖር ለአምራች ደርሰው አምራች በተመጣጣኝ ዋጋ ምርት የሚያገኝበትን ሁኔታ የማመቻቸት ስራ ነው። የህዝቡን ተጠቃሚነት ለማረጋገጥ መሰል መድረኮችን በማዘጋጀትና እስከ ታችኛው መዋቅር ድረስ በመውረድ አመራሩ መስራት እንደሚጠበቅበት የገለጹት ደግሞ የማዕከላዊ ኢትዮጵያ ክልል ምክር ቤት ምክትል አፈ ጉባኤ መነቴ ሙንዲኖ ናቸው። እስከ ቀበሌ ድረስ ይሄ መድረክ መውረድ መቻል አለበት። ዞን ይህንን መድረክ እኛ ልክ እንደፈጠር ነው ባለድርሻ አካላትን ጠርቶ ዞኖች ይህንን መድረክ መፍጠር መቻል አለባቸው። ትችላላችሁ ደግሞ እነ ትብለጥ ከአፈ ጉባኤዎች ጋር ሆናችሁ ታችኛውን ማህበረሰብ ጠርታችሁ እንደ ዞን መድረክ ትፈጥሩና ወደ ወረዳ ይወርዳል። ከዛ በኋላ ወረዳ ላይ ደግሞ የተነሱ ከቀበሌ የመጡ ማህበረሰብ አካላት በተለይ በዚህ በሁለቱ ዘርፍ ላይ የተነሱ ሀሳቦችን የጋራ በማድረግ ወደሚመለከተው አካል በማቅረብ የእቅድ አካል መደረግ መቻል አለበት።